እንዴት መናገር እንዳለብኝ ስላላወቅኩ ነው ያልነገርኩ፣ ግን ሳስበው አሁን መናገር አለብኝ። ሳራም ኖኤልም መጥተው ነበረ። ኖኤል? አዎ፣ ኖኤል። እሺ፣ ልተኛ ሰላሜ፣ ደክሞኛል። እንዴት ቤቱን እንዳወቀው እራሱ አላውቅም። የዛን ቀን ተከትሎኝ አይቶት መሆን አለበት። ይሆናል። ሰላሜ፣ በቃ አሁን ልተኛ ም ነው፣ መስማት አልፈለግኩም። አይ ነገርሽኝ እኮ በቂ ነው። ደብሮህል አይደል? አይ አልደበረኝም። ውሸት እየተለማመድክ ነው። ከሆነም ደስ አይለም፣ አያምርብህም። ቢኒ፣ እውነቱን ተናገር። አዎ ደብሮኛል። ለምን አይደብረኝም? እንዲህ ሰው አይደለም እየሆነ ያለው እኮ፣ የሚያስደብር እንጂ የሚያስደስት ነገር አይደለም። የኑኤል መምጣት ነው የደበረው? ሁሉም ነገር ግን እኮ ሁሉም ነገር መፍትሄ ያለው አይደል ቢኒ ጠንካራ እና አስተዋይ ነበርክ እኮ። ሺ ጊዜ ጠንካራ ልሆን እችላለሁ። ባንቺና በወንድሜ ለመጣብኝ ግን መቋቋም አልችልም። አውቃለሁ ቢኒ፣ ግን እመነኝ፣ መቼም አንተን ነው የሚያስከፋ ነገር አላደርግ መቼም። አይደለም እውነቴ ነው ቢኒ፣ ባለማወቅ ካልሆነ በስተቀር እያወቅኩ ምንም ነገር አላደርግ። እንግዲያው እኔን እንዲከፋኝ ካልፈለግሽ ከኖኤል ጋር ያለሽን ግንኙነት አቆሚ። ለምን ቢኒ? ቤት ከሆነ በድጋሚ አይመጣም። ዛሬም ደግሞ ፈቅጂለት አይደለም የመጣው። ቆይ ታፈቅሪያለሽ? ፍቅር ባይሆንም ወደዋል። እሺ በቃ አሁን ልተኛ። እንድናውራ ፈልጋል እና እስካሁን ጓደኛ ላይ እስከመልቹ ውሸቷን ነበር ማለት ነው። ውሸታም። አሁኑን እጅን ማወርበት አሁኑ። አይ እንደዛማ አይደለም። እኔ እኮ የነገርኩ ለትዳር እንደማትሆን እንድታውቅ ነው እንጂ ሌላ አይደለም። ደግሞ እንደው ምናልባት ብታገባ እንኳ ገንዘብን ብላንቸው አንተን ፈልጋ እንዳልሆነ እንድትረዳ ብዬ ነው። ቆይ ግን አንቺ ሁሉ ነገር ለምን እንደው የምትነግረኝ? ምንም የማያውቀውን ሚስኪን ጓደኛዬ ስለጎዳችው እየተለሳለስች ገንዘብን በሙሉ ከጨረሰች በኋላ ሌላ የተሻለ ስታገኝ ዞራለች እና በጣም ብልጥና ድብቅ ሴት መሆኗን እንድታውቅ ነው። ግን እኮ ወዳታለሁ። እኔ የማውቀው ማንነቷን አንቺውን የምትኝን አይነት አይደለም። ተቀየረ ሰው በትላንት ማንነቱ ይኖራል። ይውልሽ፣ ግን የፈለገ ብትቀየር እሷ መተው አልችልም። ከዚህ በኋላ ግን ምርጫው ያንተ ነው። ይውልሽ፣ እኔ አሁን የማማረጥበት ሰዓት ላይ አይደለም ያለሁት። ትዳር ይዤ መሰብሰብ ነው የምፈልገው። ስለዚህ ሀብቴንም ደግሞ ማኔጅ የምታደርግልኝ ሴት ነው የምፈልገው ብል ሴት ማለት ነው። ገባሽ? እንደሱ ከሆነ ሀሳብህ መፈለግ አይደለም የሚጠበቅብህ፣ አይነን ገለጥ ማድረግ ነው። ይሄ ደም ግባት ምናምን የምትለውን ተረት ተረትን ወደዛ ጣልና በንብረት ሳይሆን በፍቅር የምታምነውን ሴት ፈልግ። አይ ደምግባትማ ግድ ነው። የእናቴ አጽም ይወቅሰኛል። እጭ በቃሽ። እንደፈለግህ እየጠጣህ ሲጀመር እናንተ ወንዶች ምንም ደህና ነገር አይወድላቸውም። ታዲያ ቤቱን ለቀህ በመሄድ የምታገኘው ጥቅም አለ? የምፈልገውን ነገር በነፃነት ለማድረግ ይመቸኛል። እስካሁንም የታገስኩት ነገሮች ስላልተመቻቹና በነፃነት መጠየቅ ስላልቻልኩ ነው። ከዚህ በኋላ ግን ነፃ ነኝ። አንቺን ለማግኘት ማድረግ ያለብኝን ነገር ሁሉ አድርጋለሁ። ሰውንም መግደል ካለብኝ እገላለሁ። ምን? አዎ አደርገዋለሁ። አንቺ የኔና የኔ ብቻ ነሽ። አፍቅሬሻለሁ። አስበሽበት ፍቅሬ፣ እስክትቀበኝ ደስ እጠብቅሻለሁ። በፍጹም ግን የሌላ ስትሆኚ ማየት አልችልም፣ እንዳታስቢ በደንብ አስቢበትና መልሰሽ አሳውቂኝ። ያ ካልሆነ ግን ያ ካልሆነ ግን ቤትኛው ሰዓትና ቤትኛው ደቂቃ ምን ላደርግ እንደመጣ ማንም ሰው አያውቅም። እሺ። ግን ለምንድን ነው ሁሉም ሰው የሚፈልገውን ነገር ለማግኘት በማይፈልገው ነገር የሚፈተኑ? እኔ አንድም ቀን እንደዚህ አይነት ህይወት ይኖረኛል ብዬ አስቤ አላውቅም። ከምጠብቀው ነገር ሁሉ የማልጠብቀውን ነገር ነው እያገኘ ያለሁት የሆነ ያሰብኩት ነገር ኖሮ አገኘሁት ስል እንቅፋት ፈጥሮ ያመልጠኛል። ባያመልጠኝ እንኳን ይዘገይብኛል። ሁሉም ነገር ለእኔ በከባድ ትግል ውስጥ የሚገኝ ነው ቀላሉ ነገር እንኳን ቢሆን። መኖር በራሱ ትርጉም እየሰጠኝ አይደለም። ፍሬ አልባ ብኩኖኝን ለመሞት የተፈጠርኩ ያህል እየተሰማኝ ነው። እኔም እንደ ሴቶች በእድሜ ማግባት፣ ልጅ መውለድ፣ ትልቅ ቤተሰብ መመስረት ፈልጋለሁ ግን ደግሞ ያንን እንዳላደርግ የያዘ ነገር አለ ምንም የያዘሽ ነገር የለም ምክንያቱ ነው አስሮ የያዘሽ አእምሮች ላይ የፈጠርሽው ውሸት ነው እሱ ነው አስሮ የያዘሽ እንጂ ያሰብሽውን ነገር ለማድረግ ነጻ ነሽ አይደለውም ቢኒ ለማግባት ነጻ አይደለሁም እማፈቅረውን ሰው አገባው ማለት የሚወደውን ነገር አሳጣሁት ማለት ነው ከራሱ በላይ የሚወደውን ነገር እስከ መጨረሻው ድረስ ያጣል የማፈቅረው ሰው ደግሞ እንደዛ ሲሆን ማየት አልፈልግም ግማሽ ደስታ ሰጥቼው ግማሽ ሀዘን አልፈጥረበት። ስለ ኖኤል ነው እያወራሽ ያለሽው? ስለማፈቅረው ሰው ነው እያወራ ያለሁት እኮ። እሱ ማነው? ነጻ ሰው እንነግራለን አይደል? እሺ። ስለ ሰራ ግን ምንም ብለህኝ አታውቅም። አሁን ላይ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። አብሮ የመኖር ሀሳብ ምናምን የላችሁ? እንሆናለን ኖኤልንግን ላገኘው ፈልጋለሁ። ለምን ነገውኑ ላዋረው ፈልጋለሁ። ስልኩን ትሰጭኛለሽ? በሰላም ነው? አዎ፣ በሰላም ነው እ አንድ ነገር ልጠይቅ፣ ካልነበረ ምንድን ነው? እሱ ግን ሳራር ጉዝ ናት አደል? አዎ፣ ያው ነገሩ ውስብስብ ስለሆነ ያልነገርኩሽ። ምኑ ነው ስብስብ? ማለት የሚናገር ነገር ከሆነ ከማን ዳረገዘች? አላቅም። መናገር ደግሞ አትፈልግም። እንዴ ቢኒ፣ ከአንተ ውጪ? አይ በቃ ይቅርብ ጊዜ ፈጥል። ከኔ ጋር የነበራትን ግንኙነት ካቋረጥን አመት ያልፈናል። ላይ መለስ የተቋረጠ የፍቅር ታሪክ ነው ያለን። እሺ ቢኒያም ሌላ ግንኙነት እንዳለው ከኔ ጋር ማንም አያውቅም፣ እንዲህ እንዲታወቅም አይፈልግም። እሺ በቃ ተነሳ። ሰላሜ ልተኛ ደግሞኛል። ይው ልጅ ሰላሜ፣ በእኔና በሳራ መካከል አሁን ላይ ምንም አይነት ግንኙነት የለንም። ከዚህ በኋላ ምንም አይነት ግንኙነት አይኖረንም። ሁሉንም ነገር የምታደርገው ለተንኮል ነው። እዚህ ቤት የምትመጣውም፣ አንቺንም ወዳጅ መስላ የቀረበችሽ ለተንኮል ነው። እርግዝናውም ቢሆን ተንኮል ነው። አረቢኔ እርግዝናን የሚያክል ነገር ለተንኮል ምን? ለማትረፍ ገንዘብ ወዳድ ስለሆነች በዚህም ብላ በዛ ከኔ ጋር በመሆን ያለችኝን ገንዘብ መበዝበዝ ትፈልጋለች። እሷን ማለት እኮ ዳግምን ሳይቀር እንኳን እንድገለውና የቤተሰቦቼ የምውርስ በሙሉ ለብቻዬ አድርጌ እሷን አግብቼ እንድኖር የምትፈልግ ሴት ነች። በፈጣሪስ አንቺን ከማግኘታችን በፊትም ጓደኛዋን ሰራተኛ በማስመሰል እኛ ቤት በማስገባት ተንኮል በመፍጠር እኔና ዳጊ ልታጋድለ ሞክራ ነበር። እሱ በተፈጠረ ሳምንታት ነው አንቺን ያገኘንሽ። እና ይሄ ሁላ ነገር ሆኖ ነው ምንም እንዳልተፈጠረ ቤታችሁ የምትመጣው። እሷ ገንዘብ እስከምታገኝ ድረስ መቼም ተስፋ ትቆርጥ። ለገንዘብ ስትል ስብእናዋን ሁሉ ትሸጣለች። ግን እኮ ሀብታም እና የተከበረ ቤተሰብ እንዳላስ ነው የነገረች። ልክ ነች። ሁሉም ቤተሰብ የተከበረ ነው። ግን በገንዘብ በኩል ሀብታም አይደለችም። አባቷ የጥበቃ ስራ፣ እናቷ ደግሞ ሴፍቲ ኔት ነው የሚሰሩት። ግን ምንም ቢሆን ቤተሰብ ስሙ ብቻ ክብር አይደል እንደዛ ነገር። በጣም ይቅርታ ብዙ ነገር ሲፈጠር ዝም ስላልኩ አትጨነቂ የእሷ ፈጠራ አያልቅም ግን እርግዝና እውነት ሊሆን ይችላል ቢኒ በድጋሚ ማረጋገጥ አለብን ምን አስጨነቀኝ መቼም አብሮ በመብላት አታራግዝ? አብርሃን እንዳደረስ ታውቃለህ ማለት እዚህ በነበረች ሰዓት ምን ማለት መጠጥ የጠጣን ቀን አይመለከተኝም አሁን ውጪ እንዴ በረደኝ እኮ፣ እዛ እኮ ብርድ ነው። ወይ እዚህ መሬት ላይ ይተኛ። እንዴ ምን ነገርኩ እኮ፣ ሳሎን ይበርዳል። ቢንዬ፣ አሁን ውጪ። ሞክራለች፣ ግን አብረን አላደርንም። ወዲሁን ያስወጣዋት። እርግጠኛ ነው። እንዲ እየጠረጠርሽ ነው እንዲህ። አይ በቃ፣ ይህንን ጉዳይ እኔ ራሴ ተከታትየ እውነቱን እንደዛ ከሆነ እርግዝና የሚውሸት ነው ማለት ነው። የሆነ ነገር ብላሽ አለች ማለት ነው። በቃ ለኔቶ ለኔቶ። አልኩ ጎቢኒ። እሺ እኔ ራሱ ይሄንን ጉዳይ ማጣራት አለብኝ። ቀን ራሱ እኮ እንደዛ ገፍታት ራስ ስታስወጣኝ መጠርጠር ነበረብኝ። አንተ እስካሁን እዛ ሆነ? አረ በናትህ ለቀቅ አርጋት እንዴ። ወዳታለሁ እኮ፣ እንዴት ነው በአንዴ የምለቃት? ይህን ሁሉ ዘመን ረስታት አይደል እንደ ኖርከው? አረሷትም እንደ ማግኘት ደግሞ በጣም እርግጠኛ ነበርኩ። እኔኮ ምኗን እንደምትወደው ነው የሚገርመኝ። አሁን ሞልቶ በተረፈ ሴት ሳገኛት ደግሞ የበለጠ ለእሷ ያለኝ ስሜት ጨመረ። እሺ አገር ውስጥ ያሉትስ አማራጭ የላቸውም። አንተ ግን ስንት አማራጭ እያለ በእሷ ስሜታዊ መሆን አለብህ? ሴት ሁሉ ሴት ነው እንዴ? ሰላምዬኮ ከድሮም ጀምሮ ትለያለች። ሺ ሶ ኪ ይሁንሽ እየጠጣ የሆነ ምናምንቴ ነገርማ አላት። መድኃኒት ቀማሚ ያደለች ዝንጅብሉንም ነጭ ሽንኩርቱንም እየቀባች ነው እንደዚህ የምታደርጋቸው። በጣም ናፍቆኛል። የት እንዳለ ማወቅ አለብኝ። ምን ሆኑ? ቆየት ገብቶ ነው እርግጠኛ ሁን። ሚልን ጋር ደህንነቱም ደህና ነው፣ ከአዲስ አበባም አልወጣ። በቃ ለተወሰነ ጊዜ ከራሴ ጋር መሆን እፈልጋለሁ ብሎ ነው ሄደው። በሰዓቱ ልብስ አዘጋጅቶ የሚፈልገውን እቃ ይዞ ነው ሄደው። ምን ገጥሞት ነው ከራሴ ጋር መሆን እፈልጋለሁ ያለው? የሆነ የሚያስጨንቅ ነገር በገጥሞ እኮ ከራሴ ጋር የመሆንበት ጊዜ ይፈልጋሉ አይልም ነበር። አንተ ምንም ነገር ጠርጥረህ አታውቅም? የሆነ የሚያስጨንቀው ግን ያልነገረ ነገር ያለ ይመስለኛል። ቆይ ስራ አለመስራቱ ነው የሚያስጨንቀው? እንደውም አንቺ ማዘር ጋር ሄድሽ ጊዜ እኮ ክፍለ ሀገር ሄጄ ሁሉ ስራ ልጀምር ብሎኝ ነበር እኔ ብቻዬን ትተኸኝ መሄድ መሄድ አትችልም ብየው ነው እንጂ መሄድ ይፈልግ ነበር። ግን ደግሞ እሱ ጉዳይ ተፈቷል። የሚያስፈልግ ገንዘብ ካለ ተበድሬም ቢሆን ይጨምርላሉ ብየው ነበር። የተወሰነ ገንዘብም እኮ እጁ ላይ አለ። ሰላሜ አንቺ ግን የምታውቂው ነገር የለም? እባክሽ የምታውቂው ነገር ካለ ንገሪኝ። እኔ የማውቀው ደህና መሆኑን ነው። አንተ እንደምታስባለም ጉዳዩ እራሱን ሪፍሬሽ ለማድረግ ነው። እንደዛ ከሆነሽ፣ የፍቅር ጓደኛ ግን ኖሮት ያውቃል ማለት አንተ የምታውቀው ማ? ዳግም ማፍቀር ደካማነት ነው የሚመስለው። በእኔ እራሱ ይስቅብኛል። አይደለም እሱ ሊያፍቅር ደብቆ ቢሆንስ? አይ፣ አያደርገውም። በቃ ሻ፣ አትጨነቅ። ዝም ብለን እኮ ብዙ እያሰብን ነው። ምን ውጭ ሲያደር የመጀመሪያ አይደለ? እሺ የፍቅር ጓደኛ ግን ኖሮት ያውቃል ማለት? አንተ የምታውቀው፣ ደብቆ ቢሆንስ? ቆይ ለምን እንደዛ አለች? እሱ ስለምን ይደብቀኛል? እሺ አሁን ወዴት ነህ? አንድ ማግኘው ሰው አለኝ። አሁን አንተ ያማል እንዴ? ጤናኛ ምን አረኩኝ? የት አባክን ያደርከው? ደግሞ ለምንድን ነው ስልክን ያላነሳው? ሲቀጥል ለምን ስልክን ዘጋው? ይቅርታ በእናተ ስልኬ እኮ ቻርጅ ዘግቶብኝ ነው። ያው ትላንትና ስሮራት አርሎ ያልኩት በቃ ቻርጅ ዘጋብኝ። በጣም ይቅርታ። እሺ የትኔ ያደርገው? ቅርብ ቀን እኮ አንድ ሰው ተዋውቄ ከሚስቱ ጋር ተጣልቶ በቃ ሚስቱ ሊገላት ብትን ሌሊቱ ሙሉ እነሱን ሳስታርቅ ነው እኮ ያደርኩት። ማነው እሱ? እኔም አላውቀው። ሰው አታውቀውም? እኔ እኔም ቅርብ ቀን ነው የተዋወቅኩት። የሆነ ቀን ምሳ ጋበዝኝና ቤት ሄጄ ከሚስቱ ሚስቱንም እንዳጋጣሚ አውቃት ነበር፣ እና ተጣልተው እንትን ሲሉ አሳዘኑኝ። ለዛ እኮ ነው። ታዲያ ለምን ሳትነግረኝ ትሄዳለህ? ደግሞ ውስጥ በጨለማ ለምን ብቻ አንተ ትሄዳለህ? ያው የባለ ትዳር ነገር፣ ሌላ ሶስተኛ ወገን ሲጨመር እንዳይደብራቸው ብዬ እኮ ነው። ዋናው በሰላም መነሱ ነው። ተው በቃ ቢ በልሽ ይሆናል። ዋናው እንኳን ደህና ሆንክ። የሆነ ነገርማ እየደበቀኝ ነበር። የት እንደሚሆን የት እንደሚያመሽ ለምንድን ነው አፋጥጬ ያልጠየቅኩት? ሁሉም ነገር በቃ ሲያልፍ ነው የሚጸጽተው። በደንብ አፋጥጬ መጠየቅ ነበረብኝ። በጣም እየተጨነቀ ነው። እውነቱን ልንገረው እንዴ? አያይ፣ እውነቱን ነገርኩት ማለት ቢኒያምን እስከ መጨረሻው ድረስ አጠዋለሁ። ቢኒያም ደግሞ ወንድሙ እንደሚያፈቅረኝ ካወቅ ከኔ ጋር በፍቅር አይቀጥልም። ላይ የሚቀረው ዶላር መመንዘብ ብቻ ነው። ሳራ ሳራ ጀግና የሴት ምሳሌ ነሽ፣ የምልሽ እኮ በምክንያት ነው። ወራብን ማይ ጋድ እዚህ ምን እያደረግሽ ነው? አረ ተረጋጋ፣ ምን ሆነ ነው? ተረጋጋ። ምን ልሰራ ነው? የገባ ነው ምንድን ነው ያደርግነው? እባክህ ሴት ሙድ አታራምድ። አሁን ላይ ሴቶች እንኳን ትተውታል። የፈለጉትን ነገር ካደረጉ በኋላ ምን ተፈጥሮ ነው? ማን ያመጣኝ እንዴ? በቃ ተባነውበታል። አሪው ክሬዚ ቋንቺ። ምንድን ነው የምፈልጊው? ምንድን ነው ያደርግ ነው? ተኛ በእናትህ። ደክሞኛል። ዛል ጭቶች ደምግባት ከሌላ ሴት ጋር አደረኩ። ኢትስ ቢግ ሚስቴክ ሳድ ስቶሪ ባይ ዘ ወይ በጣም ምቾት አለው። ያው ሳናስብ ስህተት ምንሰራው ማለት ነው። ስሚ ይህ ስህተት አይደለም፣ ሆን ብለሽ ነው ያደረግሽው። ሆን ብዬ አይደለም ያደረግኩት ግን ስለሆነ ደግሞ አልደበረኝም። እሺ ይሄ ነገር ከኔና ከአንቺ ውጭ ሌላ ሰው ቢሰማ እና ሰላም ጆሮ ላይ ቢደርስ ይመኝ ሊቢያ በረሃ ውስጥ ጅን ምጥልሽ። ሊቢያ በረሃ ታዲያ፣ እንደሱ ከሆነማ እናገራለሁ። አምናት ኪዲንግ አደርገዋለሁ። አይ ዲያስፖራ ዲያስፖራ ቅጣጡ እራሱ ደስ ሲል ሲጀመር ስለ ሰላም ያወራሽን ሁሉም ነገር ውሸት ነበር ማለት ነው። ሆን ብለሽ ተናድጄ እንድጠጣና እንድሰክር ያደረግሽው ፈጠራ ነበር ማለት ነው። አይደለም የነገርኩህ እውነት ነው። ዛሬው ነው ሄጄ ላገኛት ፈልጋለሁ። ትችላለህ። የሚጠቅመህ ከሆነ በደንብ ይጠቅመኛል። በደንብ ለማንኛውም እጅ ላይ ብር ካለ ስጠኝ። እርግዝና እንዳይፈጠር መድኃኒት መውሰድ አለብኝ። የተመነዘረ ብር የለኝም። መንዘረሽ ከተጠቀምሽው ግን ሰጥሻለሁ። ዶላር? አዎ ዶላር። ምን ነው ምንም እመነዝረዋለሁ። እስታዲየም አካባቢ እጄ እመነዝረዋለሁ። ሄይ፣ ይሄ አምስት አስር ለማትረፍ አገር ማቆረጥ አይጠበቅብሽም። እኔ ገዘብ ችግር የለብኝም። ህጋዊ ቦታ በህጋዊ መንገድ መንዝረሽ መጠቀም ትችላለሽ። ህጋዊ ቦታ ነው የምሄደው። ይቅርታ የደወልላቸውን ደገኛ እስካሁን አልከፍትም በቃ ልውጣና ዞር ዞር ብዬ ልምጣ ምናልባት አዲስ ነገር ላገኝ ይችላል ቻው በቃ ብዙ አልቆይም እሺ እሺ ሳ ፈልጌሽ ነበረ። አራው በሰላም ነው እያለሽበት መምጣት? እሺ ደግሞ ምን ጠፋችሁ? መቼም የሆነ ነገር ሲጠፋችሁ ነው ተጣድፈ እንደዚህ የምታገኘ። እኛ ቤት በነበርሽበት ሰዓት ምንድን ያደረግሽው እኮ እኔ ምን አልኩ? ቆይ የባህሉ አዜማ ጠጥተን የሰከርን ቀን ምንድን ያደረግሽ? ምንድን የተፈጠረ? ምን ምንም አላደረግኩም። እሺ ለሰላም ምንድን ያልሻት? ምን አለች ደግሞ? ምን ነገረችኝ? አለች የሆነ ነገር ብለሻታል። እርጉዝ መሆንሽን ራሱ የነገርሻት ራስሽ ነሽ። ታዲያ እውነታውን የነገርኳት ሐኪም ስለነበረች አንዳንድ ነገሮችን እንድታማክሬ ብዬ ነው ደግሞ የነገርኳት። አይደል ነገረኛና ሴረኛ ስለሆንሽ ነው የነገርሻት። በእኔና በእሷ መካከል ክፍተት ለመፍጠር ለማራራቅ ነው የነገርሻት። አይደለም፣ ነው ብለህ ካሰብክ ደግሞ ምንም ማድረግ አልችልም። ትሰሚኛለሽ? ሁለተኛ ሰላም ጋር እንዳደርሽ እንዳትደውይ። መደወል አይደለም እንዳታስቢው። እሷ ከፈለገችኝስ? አትፈልግሽም። አንቺን የምትፈልግበት ምንም ምክንያት የላትም። እሺ እንዳፋ ያድርገው። ደግሞ በስካር መንፈስ አብረን አድረናል ብለሽ አስበሽ እያስወራሽም ሆነ እያሰብሽ ከሆነ ተሳስተሻል። መሞቻሽን እያሰብሽ ነው። እንደዛ እንኳ አላስብም። እኔን የሚያሳስበኝ እስከ መቼ ነው ኖኤል እናንተ ቤት ሲመጣ አንተ ቤቱን እየለቀክለት የምትኖረው? እሱ ነው የሚያሳስበኝ። አይመለከትሽ። ይሄን እኮ የሚገርም ፍቅር እያሳልፉ ነው። ድሮ ልክ እኔና አንተ እንደምናሳልፈው ማለት ነው። ወይኔ ይቺ እባብ እንዳትናገረ ያልኳትን ነገር በሙሉ ነግረዋለች ማለት ነው። ሄድላታለሁ። ኖኤል ምን እየሆንክ ነው? በቃ ቤት አትምጣ ብዬ ነገርኩ አይደል እንዴ? በስልክ እናወራለን ብለሽ ነበር፣ ግን ደግሞ ጠዋት ስደውል አታነሽም። አልተመቸኝም፣ አላነሳውም። ለምን? ምን እየሰራሽ ነው? ያልተመቸሽ ነው ወይስ ከሌላ ሰው ጋር ነበርሽ? በሆነስ ሰላም፣ ምንም ከሆንሽ፣ ለእኔ በግልጽ ነገሪኝ። ለእኔ ግን እንዳላገባሽ ነበር የነገርሽኝ። አላገባውም። ግን አላገባውም ማለት ነፃ ነኝ ማለት አይደለም። እና ሌላ ሰው አለ? በይ፣ ወጥሽ። የመናገር ግዴታ የለብኝም እኔ። ደግሞ ካልነገርሽኝ የትም አልሄድም። በቃ እንዳላስቀይም ከፈልግ፣ ሁለተኛ እዚህ ቤት እንዳትመጣ። ሰሊና ቤት ውስጥ አንድ የምትውዩ ስራም የለሽም እኮ። እና ለምን አይመችሽም ታዲያ? በቃ ሸዋን ሄድ፣ ፕሊዝ። ሰሊና እንደዚህ አትበይ።